የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዲስ አበባ ሜክሲኮ ሊያስገነባ ላሰበው ባለ 28 ወለል መንትያ ሕንጻ የገቢ ማሰባሰቢያን አስመልክቶ ከጥላሁን ጉግሳ የማስታወቂያ ድርጅት ጋር ስምምነት ተፈራረመ። ጥቅምት 7 ቀን 2018 ዓ.ም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ግቢ ውስጥ በተደረገው የፊርማ ስነ ስርዓት ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዚዳንት ዶክተር ጣሰው ገብሬ፣ የካውንስሉ ጠቅላይ ጸሐፊ ቄስ ደረጄ ጀምበሩ፣ በካውንስሉ በምክትል ጠቅላይ ጸሐፊ ማዕረግ የመንፈሳዊ እና የውጭ ግንኙነት ዘርፍ ኃላፊ ፓስተር ይልማ ዋቄ፣ የካውንስሉ ጽሕፈት ቤት ኃላፊ መጋቢ ዶክተር ጌትነት ለማ፣ ከአርቲስት ጥላሁን ጉግሳ የማስታወቂያ ድርጅት ደግሞ አርቲስት ጥላሁን ጉግሳን ጨምሮ የስራ ባልደረቦቻቸው ተገኝተዋል። የፊርማ ስነስርዓቱን ቄስ ደረጄ ጀምበሩ በጸሎት ያስጀመሩ ሲሆን የካውንስሉ ፕሬዚዳንት የሆኑት ዶክተር ጣሰው ገብሬ ስምምነቱን አስመልክቶ ገለጻ ሰጥተዋል። ፕሬዚዳንቱ በንግግራቸውም በሜክሲኮ በተሰጠን ከ10 ሺህ ካሬ በላይ መሬት ላይ ባለ 28 ወለል መንትያ ሕንጻ ለመገንባት እንቅስቃሴ ላይ ነን። ለዚህ ስራ ገንዘብ አስፈላጊ ነው። ይህንንም ደግሞ በተደራጀ መንገድ ማስኬድ ስላለብን ከጥላሁን ጉግሳ የማስታወቂያ ድርጅት ጋር ስምምነት ማድረጉን አስፈላጊ ሆኖ አግኝተነዋል። በወንጌል አማኞች ዘንድ ከዚህ በፊት ካለው የግንባታ ባህል ለየት ባለ መንገድ በአጭር ጊዜ ውስጥ የሚጠናቀቅ ጥራት ያለው፣ ጥንቅቅ ያለና ደረጃውን የጠበቀ ስራ መስራት ያስፈልጋል፣ በማለት ተናግረዋል። የጥላሁን ጉግሳ የማስታወቂያ ድርጅት ስራ አስኪያጅ የሆኑት አርቲስት ጥላሁን ጉግሳም ስለ ስምምነቱ በሰጡት ገለጻ ይህን እድል ስላገኘሁ ከልቤ አመሰግናለሁ። ለእኔ በዚህ ስራ ላይ መሳተፍ ትልቅ እድል ነው። ይሄ ለትውልድ ተሻጋሪ የሆነ አንድ አርማ በከተማ ውስጥ ለክርስቲያኑ ማህበረሰብ ማቆም ነው። እንደ ቢሮ ብዙ አውርተንበታል፣ አቅደንበታል። የፍጥነት ነገር በከተማችን የሚስተዋል ነው። የሌሎችን ልምድ ወስደን በፍጥነት ለመስራት ወደ ተግባር የምንቀይር ይሆናል። ደከመኝ ሰለቸኝ ሳንል ለመስራት ተነስተናል። እንደተባለው ሀብቱ፣ ወርቁም፣ ገንዘቡም፣ አቅሙም ጉልበቱም የእግዚአብሔር ነው። እግዚአብሔር ይሰራል፣ እኛም አብረን እንሰራለን። በማለት ተናግረዋል። ከዚህም በመቀጠል የፊርማ ስነ ስርዓቱ ተካሂደዋል። በፊርማ ስነ ስርዓቱ ማብቂያ ላይም የካውንስሉ ጠቅላይ ጸሐፊ ቄስ ደረጄ ጀምበሩ ንግግር ያደረጉ ሲሆን ዛሬ ትልቅ ስራ ነው የሰራነው። ብዙ ጊዜ ሲጠበቅ የነበረ ጉዳይ ነው መልስ እያገኘ ያለው። እግዚአብሔር ረድቶን እዚህ ደረጃ ላይ መድረስ መቻላችን ቀላል አይደለም። በጥራት ተሰርቶ በታሰበው ጊዜ እንዲደርስ ይህንን የምትመለከቱ ቅዱሳን መጸለይ አለብን። ለእኛ ከፍተኛ አስተዋጽኦ ያለው ህንጻ ነው የሚቆመው። ለሁሉም ነገር ጸሎት አስፈላጊ ነው። በማለት ተናግረዋል። በመጨረሻም በቄስ ደረጄ ጀምበሩ የማጠቃለያ ጸሎት መርሃ ግብሩ ተጠናቋል። የዝግጅት ክፍላችን ከአርቲስት ጥላሁን ጉግሳ ጋር ባደረገው ቆይታ የጥላሁን ጉግሳ ማስታወቂያ ድርጅት በህንፃው ግንባታ ላይ ያለውን ሚና እና ከወንጌላ ከወንጌል አማኞችም የሚጠበቀውን ድርሻ ጠይቆ የሚከተለውን ምላሽ አግኝተናል። በዛሬው እለት ከኢትዮጵያ ወንጌል አብያተ ክርስቲያናት ካውንስል ጋራ ለአዲሱ ሜክሲኮ አካባቢ ስለሚገነባው ባለ 28 ወለል ህንፃ ህንፃውን የማሰሪያ የፈንድሬዚንግ ወይም የገቢ ማሰባሰቢያ ፕሮግራም ለመስራት ፊርማችንን ያስቀመጥንበት እለት ነው። ካውንስሉ እንግዲህ በመጀመሪያ ይሄንን ነገር አምኖ እኛን ትሰራላችሁ ብሎ ለእኛ ስለሰጠን በእውነት ለካውንስሉ ትልቅ አክብሮትና ምስጋና አለኝ። ከዛ በተጨማሪ በዋናነት ለእኔ ይሄ ለየት ያለ ነገር ነው። ምክንያቱም ለክርስቲያኑ ማህበራ ክርስቲያኑን ማህበረሰብ የሚወክል ሕንጻ ለመስራት በዚህ የገንዘብ ማሰባሰቢያ ፕሮግራም ላይ እንደ አንድ ክርስቲያን ወንጌል አማኝ ለዚህ ነገር በመታጨቴ በጣም ከፍተኛ ክብርና በጣም ከፍተኛ ምስጋና አለኝ። በጣም ተደስቻለሁ። ለእኔ ይሄ በጣም ብዙ ትርጉም ያለው ነገር ነው። ምክንያቱም ለትውልድ የሚተላለፍን ነገር ሰርቶ መሄድ ብዙ ጊዜ አይገኝም። ግን እግዚአብሔር ይሄንን እድል ለኔ ሰጥቶኛልና እግዚአብሔርን እጅግ አድርጌ አመሰግናለሁ። የጥላሁን ጉግሳ ማስታወቂያ ድርጅት በዚህ የገንዘብ ማሰባሰቢያ ፕሮግራም ላይ በዋናነት በኃላፊነት የተቀበልነው የገንዘብ ማሰባሰቡን ስራ ነው። የገንዘብ ማሰባሰቡን ስራ ለመስራት በጣም የተለያዩ ስትራቴጂዎች ተቀርጸዋል። ግን አሁን ወቅቱ አይደለም እና በጊዜውና በሰዓቱ እንደዚሁ እየተገናኘን ዝርዝር አፈጻጸሙን ከእናንተ ጋር እየተነጋገርን እንሰራለን፣ እናደርጋለን እንግዲህ የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። በየጊዜው እየተገናኘን እንደ እግዚአብሔር ፈቃድ ጌታ ቢፈቅድና ብንኖር እየሰራን ለስራም ስንዘጋጅ እየተነጋገርን እናደርገዋለን። ይሄንን ነው ምለው። እንግዲህ ይሄ ህንፃ በአንድ አካል ወይም በሁለት አካል ወይም በሶስት በአራት የሚሰራ አይደለም። በእኛ ድርጅት የማስታወቂያ ቀስቀሳ ወይም ደግሞ በካውንስሉ ጥረት ብቻ የሚሆን አይደለም። መላውን በከተማችን፣ በሀገራችን፣ በመላው ዓለም የሚገኙ የክርስቲያኖችን ህብረትና ድጋፍ የሚጠይቅ ነው። ስለዚህ በየትኛውም ዓለም የሚገኙ ክርስቲያኖች ለዚህ በጎ ስራ እጆቻቸውን መዘርጋል ት መቻል አለባቸው። ይህንን ከአደራ ጭምር ማሳሰብ እፈልጋለሁ። ዳዊት ንጉስ ዳዊት ቤተመቅደሱን ሊሰራ በተነሳ ጊዜ እግዚአብሔር የለም አንተ አትሰራ ብሎታል፣ እና ልጅ ሰለሞን ይሰራልኛል ነው ያለው። እግዚአብሔር ደግሞ በዚህ ጊዜ እኛን ትሰራላችሁ፣ ለክርስቲያኑ ማህበረሰብ የሚሆን ክርስቲያኑን ማህበረሰብ የሚወክል እነዚህን ትዊን ታውሮች ስሩ ብሎ አዞናል። ስለዚህ ከእግዚአብሔር በተቀበልነው ትእዛዝ መሰረት እነዚህን ለመስራት ክርስቲያን ወገኖቻችን፣ ወንድሞቻችን፣ እህቶቻችን፣ አባቶችም፣ እናቶችም፣ ልጆችም፣ ታዳጊዎችም ማንም በቃ ሁሉ ሰው ሃይማኖት ሳይለይ፣ ብሔር ሳይለይ ሁሉ ሰው ለዚህ በጎ ስራ ክንዱን እንዲያበረታ በሚችለው እንዲዘረጋ ሁሉንም ማህበረሰብ ለሁሉም ማህበረሰብ ጥያቄ ማቅረብ እፈልጋለሁ፣ ጥሪ ማቅረብ እፈልጋለሁ። ሁላችሁም ለዚህ በጎ ስራ እንድትተባበሩ ከአደራ ጭምር በአምላኬ በእግዚአብሔር ስም ጠይቃለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ይባርካችሁ።